ቃሉ ሲያስተምረን መንፈሱ ሲያስናና አቻምናን አለፍን ተሻገርናናን ጠላት ቢቃወመን እጅግ ተገዳድሮ ጌታ ተዋግቶልን ይህ ስጦታ ጸጋና እሸቱ የሚባሉ ቤተሰቦች ከሲያትል ከአሜሪካን ማለት ነው የላኩት ስጦታ ነው። አርባ ሺ ብር ነው። እንግዲህ እግዚአብሔር ይሄንን የበረከት ጅማሪ ያርግልህ። በእውነት ታሪካችሁን እየሰማሁ ነበር። በጣም ያሳዝናል። እናንተ በከፈላችሁት ዋጋ ዛሬኛ ተወልደናል። ምናልባት ይሄ ነገር የሚቀጥል ቢሆን እዚህ ላይ ባና ቆመው ወገኖቻችንን ለመርዳት እጆቻችን እንዲዘረጉ አደራ አላለሁ። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ይሄ አምሳ ሺ ብር ከዛ የተላከሎትና የተሰጦት ስጦታ ነው። እሱን አበረክታለሁ። ጌትዬና ሂሩት የሚባሉ የትዳር አጋሮች የሰጦት አምሳ ሺ ብር ነው። እንግዲህ እህታችን ሄደን በካናዳ የምትኖር እህት ናት። እሷ በዛ የሚኖሩ ቅዱሳንን አስተባብራ ይህንን ሀምሳ ሺ ብር ስጦታ ልካለች። ካናዳ ካሉ ቅዱሳን ከነሱ ጋር በመሆን በመማከር ለእናንተ ደግሞ ይህን ሀምሳ እማማ ይሻረግ እንግዲህ ግዲ ጸጋና እሸቱ የሚባሉ ከሲያትል ከአሜሪካን በእርግጥ በአካል አያውቆትም፣ ግን ደግሞ በተለያየ መንገድ ዋጋ ለከፈሉ እናቶች፣ አባቶች ስጦታ ስጡልን ብለው ይህንን ከሰጡን ስጦታዎች ከሰጡን ገንዘብ ውስጥ ይህንን አርባ ሺ ብር ለእርስዎ እንድንሰጥ ነው እንትን ያሉት። ይሄ አርባ ሺ ብር ነው። እግዚአብሔር አምላክ ይባርኮት። ተቀብያለሁ። ከሚቀበል የሚሰጥ ማን ነው ይባረካል የሚል ነው።